ሰላም የአገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው ማመሰግነው። በመቀጠል ድሬዳዋ የድሬዳዋን ሕዝብ ማመስገን እንፈልጋለሁ። ሁሉም የድሬዳዋ ሕዝብ ነበረ ሲያየኝ የነበረው ሺቲ ምግብ፣ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም፣ ምንም ቃላት የለኝም ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች ወዳችኋለሁ ድሬ ማለት ይሄ ነው። ሰው ሁሉ እያለቀሰባት ነው። ስለዚህ እኛ ፍቅርን በዚህ ደረጃ ድሬ ማለት ይቺ ናት። ሰው ሁሉ እኮ ነው እየተቀበላት ያለው እና ድሬ ማለት ይቺ ናት። ድሬ ማለት ይቺ ናት። እኔ በዚህ ልክ ያዘናችሁብኝ አልመሰለኝም ነበረ። እግዚአብሔርን የምሬን ነው። እንደዚህ ያዘናችሁብኝ አልመሰለኝም። እግዚአብሔርን አሁን ልቤ በጣም ነው የተረበሸው። እንድታለቅሱብኝ ደግሞ አልፈልግም እና ከልባችሁ ይቅርታ እንድትሉኝ ነው የምፈልገው።